አሁን ስምንቶን ተጸዷል። አሁን ደግሞ በኪሎሮክስ ኪሎሮክስ እዚህ ጋር ደፍተን ይሄ ሴራሚክ ነው የተጣለው፣ ስራ ነው። ሰላም አለይኩም

ውማሻላ አያምርም አዎ ዙሩ ማሻላ ማሻላ የስራ ሰው ነኝ የምለው ምክንያት ነው ላይክ ሽር ያደረጋችሁ አዎ የስራ ሰው ነኝ የወንዱንም የሴቱንም ሰርቼ የመጣሁ ሰው ነኝ የምለው ምክንያት ነው ሙ ታ ሙያዬን ታያ ከጨረስኩኝ

ከሰራው በኋላ ከጨረሰ በኋላ እየታጠበ ነው አሁን። ከታጠበ እና ያለን ሰራሚኮችን ከአገልግሎት ውጭ የሆኑ ሰራሚኮችን ማንኛውም ነገር እንዴት አድርጋችሁ በአገልግሎት ላይ እንደምትውሉ ነው ዛሬ ያስተማርኳችሁ ወይ ደግሞ ያሳየኋችሁ ማለት ይቻላል። እህትማ እጄ ሰራሚክ ሲመርቱ እጄና ቆሰረ ባንዝሊን ተቀብቼ ነው ቀይ ቀይ ይሆናል። እዚህ እዚህ እንዳለ እቴን አፕላሽ እዩት፣ ቁስሉ ፈገ ፈገ እንዳለ ሰራሚክ ስምርቶ ነው። ያው ችግር የለውም አንድ አንዴ ማቁሰል ግድ ነው፣ ስራ ላይ ይላቻለሁ። ሽንት ቤቱ መጀመሪያ ያዋልክ ብቻ ነበር ሰራሚኮ። አሁን ያምራል፣ ወላ ያምራል። ከመጀመሪያ ማማተ ጥፍ ነው የሚያምረው። ማሻአላህ ከአገልግሎት ውጭ የሆነን በአገልግሎት ላይ አዋን ማለት ነው። ባጭሩ ጎበዝ አደለውኝም? ፕሮሚ እስሞርት አደለውኝም? አሁን እጥብ እናረጋለን በሳሙና ጥብ አርግተን፣ ካጠብን በኋላ ቢፎር አሳያችኋለሁ። ካጠብን በኋላ እንገናኝ። ቢፎር ሽንት ቤታችን ካጠብን በኋላ እንገናኝ። ጎበዝ አደለውኝም? ሴራሚክ በሴራሚክ አሁን ይታጠባል። ከታጠበ በኋላ እንገናኝ። አሁንም አላለቀም እየታጠበ ነው እንደምታዩት። በቂ በትንሹ ይሻላል ከመጀመሪያ። አሁን ስምርቶን ተጸዷል። አሁን ደግሞ በክሎሮክስ ክሎሮክስ እዚህ ጋ ደፍተን እናጥባለን። ጸድት ታርግተን ይሄ ልክ ሲያልቅ ጸዳ እያለ ይመጣል ማለት ነው ሴራሚኩን ወቀቅ ይላል። እዚህ የአሁን ክሎሮክስ ተፍተን ማጠብ ነው መጀመሪያ የተያዘውን ነው ያስለቀቅ ነው በቅያ ያስለቀቅ ነው። እዚህ ደርሰናል። እንደሚታዩት ማሻላ ስማርት ሚ አሚን ከአገልግሎት ውጭ የሆነውን ሴራሚክ እንደዚህ የተጣለውን ስራ ላይ አዋልኩኝ ማለት ነው። ጎበዝነኛ ጎበዝነኛ